ተመልካቱ ልጄን ሲሰድቡ እዩ ልጄን ይረገጣል ደግሞ ለደንቆሮ ልጇ ማይሰማ ገና በቤቷ ስድስት ስልሳ ስድስት ነው መሆነው ፈጣሪ ካልፈረደልኝ ልጆችን እንደዚህ ተናግረው ሴጣንን ማምለክ ጀምራለሁ የቲክቶኳ ድምቀት የቲክቶኳ ብዙ ሰው በላይቭ ቁጭ ብሎ የሚመለከታት ሀቢባ እጅግ እጅግ ከባድ ነገር ውስጥ ትገኛለች። ይኸውም ከሰሞኑ ልጇን በተለያዩ ቦታዎች መሳደባቸውን ምክንያት በማድረግ ልጄ ይህ የሚገባው አይደለም በማለት እጅግ ስሜቷ ተሰብሮ ስለ ልጇ መልእክትን አስተላልፋለች። ሀቢባ ከዚህ በፊት በነበራት ቃለ መጠይቅ በህይወቴ እጅግ የማልረሳው ደስታ የነበረኝ ልጄ መስማት ችሎ ገና ስሙን ስጠራው ዞር ብሎ ያየበትን ቀን እንዲሁም ማማ ብሎ ለመጥራት እኔን የሞከረ በትን ቀን እጅግ አረሰውም። ለልጄ ስል ብዙ መስዋዕት ከፍያለው። ስራዬን ትቼ ልጄ ቀዶ ህክምና እስኪደረግለት ቀዶ ጥገናም ተደርጎለት ለመስማት ልምምድ እንዲደረግለት ሁሉ ብዙ ውጣ ውረድን አይቻለሁ። ይህን ልጄን ግን በዚህን ያህል ደረጃ በሚዲያ ላይ ሲሰደብ ደንቆሮ ተብሎም የሁሉ ውርጅብኝ ሲደርስበት ማየት እጅግ ያማል በማለት እጅግ ልቧ ተሰብሮ መልእክትን አስተላልፏለች። ሀቢባ እጅግ ስሜታዊ በመሆ ሆን እልህ በመጋባትም ከፈጣሪ ጋር የሚጣላን ንግግር አድርጋ ነበር። በንግግሯም እንዲህ ነው ያለችው፦ ልጄን ደንቆሮ ብለው ለተሳደቡ ሁሉ ፈጣሪ አምላክ ምላሽ ሰጥቶ ካላሳየኝ እውነትም ፈጣሪ የለም እኔ ሴጣን አምላኪ ነው መሆን የምፈልገው ብላ ተናግራ ነበር ይህም ንግግሯ ድጋሜ ሌላ ወቀሳ ትችት በተለይ በእምነቷ ተከታዮች የተለያዩ ውርጅብኝ እንዲደርስባት አድርጓል ሙሉ መረጃውን ጠቅለል ባለመልኩ ከሰሞኑ እያለፈችበት ስላለው ሁኔታ እንዲሁም ስለ ልጇ መሰደብ የልጇ መሰደብ እንዲደርሱ ስላደረጉ ጉዳዮች ከዛም በኋላ ስላለፉት የተለያዩ ነገሮች በሌላ በኩል ደግሞ እንግዲህ ባለቤቷን የሚመለከት ሌላ ወሳኝ መረጃ በውስጥ ስለተላኩልን ሙሉውን ይዘንላችሁ መተናል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታዮች በያላችሁበት ሁሉ ሰላማችሁ ይብዛልኝ። አዳዲስ በሆኑ መረጃዎች ዛሬም ብቅ ብለናል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደረጉን በትህትና በአክብሮት ጠይቃለን። ቀጥታም ይዘንላችሁ ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። እንግዲህ በቲክቶክ በስፋት በይፋ ትታወቃለች። ትውልድና እድገቷ በሀገራችን ኢትዮጵያ በአዲስ አበባ ነው። ስሟም ሀቢባ በመባል ይታ። ቲክቶክ ላይቭ ስትገባ ከ7000 እስከ 89000 የሚደርስ ሰው በአንዴ ቁጭ ብሎ የእሷን ላይቭ ይከታተላል። እሷ ላይቭ ውስጥ ገብተው የሚናገሩ የተለያዩ የታሪክ ባለቤቶችንም ሰዎች በጉጉት ቁጭ ብሎ ይሰማል። በቲክቶክ ላይቭም የተለያዩ የስደት ታሪኮች፣ የተበደሉ ሰዎች እንዲሁም በደላላ የተለያዩ መንገላታት የደረሰባቸው በተለይም በአረብ ሀገር የሚኖሩ እህቶቻችን ታሪክ በማሰማት ለነሱም የተለያዩ መፍትሄዎች በመፈለግ ጭምር ጭምር የተለያዩ በጎ ስራዎችን ሰርታለች። በዚህም ስራው የተነሳ ብዙዎች ዶክተር ሲሉ ይጠሯታል። የተለያዩ የአረብ ሀገር እህቶቻችን የማዳም ቅመሞች ለእኛ ለተበደልነው ፍትህ የምናገኝበት ዶክተር ሀቢባ ቤት ነው የእሷ ቤት ማለት ፍርድ ቤት ማለት ነው ሲሉ ይጠሯታል። በቲክቶክ ላይፏ ላይ የተለያዩ ተበደልን ላሉ ሰዎች በዳዩንም ተበዳዩንም በጋራ ላይቭ በማስገባት እዛው ተነጋግረው ችግራቸው እንዲፈቱ የተለያዩ እርቅም እንዲያወርዱ ብዙ ስራዎችን ሰርታለች። ይህን ስራዋን እንድትሰራ በቲክቶክም በይፋ እንድትቀጥል ስለ አረጋት ጉዳይ ተጠይቃ ከዚህ በፊት በነበራት ቃለመጠይቅ እንዲህ ስትል ተናግራለች። የእርቅ ማዕድ የሚባል የሬዲዮ ፕሮግራም ለረጅም ጊዜ ይሰማ ነበር። ብዙ ሰዎች በዛ የሬዲዮ ፕሮግራም እርቅን ሲፈጽሙ በዳይ፣ ተበዳይም እዛው ፕሮግራም ላይ ችግራቸውን ሲፈቱ እመለከት ነበር። እንደዚህ አይነት ስራ መስራት እመኝ ነበር። እሱ ነው በእኔ ህይወትም የሆነው። ለብዙ እህቶቼ በተለይ ደግሞ ለተገፉ ለተበደሉ በህገወጥ ደላላ ግፍና መከራ ለደረሰባቸው እንዲሁም ተበደልን ላሉ አጠቃላይ ወንዶችም ሴቶችም ሌላ በኩል ደግሞ ለተቸገሩ፣ የጤና እክል አጋጥሟቸው የጤና እርዳታም ለሚፈልጉ ሁሉ በተቻለ መጠን መድረስን ሞክሬያለሁ ስትል አጠቃላይ ስለ ቲክቶክ ቆይታዋ ተናግራለች። ሀቢባ ከጥቂት ወራቶች በፊት በሸገር ኢንፎ በዩቲዩብ ቻናል ላይ ጋዜጠኛዋ መሰረት በምታቀርበው ፕሮግራም ላይ እንግዳ ሆና በቪዲዮ ቀርባ ነበር። የተለያዩ ንግግሮችንም ተናግራለች። ወደ ቲክቶክ ስትመጣ አጠቃላይ ሁለት ዓመት እንዳልሞላትም ገልጻ ተናግራለች። በዚህ አጭር ጊዜ ውስጥም የተለያዩ የሕዝቡን ችግር ስለምሰማ የተለያዩ ጉዳዮችንም ስለማነሳ በአጭር ጊዜ ውስጥ ተቀባይነት እንዳገኝ አድርጎኛል ስትል ተናግራለች። ሀቢባ ከኢትዮጵያ የወጣችበትን አጋጣሚ ስታነሳ እንዲህ ትላለች። እንደ ማንኛውም ኢትዮጵያዊ ወጣት ኢትዮጵያዊ ልጆች የኔን ሕይወት ቀይሬ ለቤተሰቦቼም ለመድረስ ነበር። ገና በልጅነት በወጣትነት እድሜ ወደ ስደት ያቀ ስለምትቀናወት ትላለች። በኳታር ዶሃ 14 ዓመት እንደቆየች ከዛም በኋላ ባለቤቷ በኤምባሲ ስራ ምክንያት ወደ ዱባይ አቅንተው ስለነበረ ትራንስፈር ተደርጎ ስለነበር ወደ ዱባይ እንዳቀኑ ያንን የሁለት ዓመት ስራቸውንም ሲያጠቃልሉ ሲጨርሱ ተመልሰው ወደ ኳታር እንደተመለሱ በቃለ መጠይቋ ላይ ተናግራለች። ጠቅለል ባለመልኩ በስደት የተለያዩ ውጣ ውረዶችን እንደ ሌሎች እህቶቿ እንዳሳለፈች ተናግራለች። ሀቢባ እኔ ከዚህ በፊት እምሰራው በሰው ቤት ነበረ በኮንትራክት ስራም እሰራ ነበረ ብላለች። ሀቢባ አያይዛም የትዳር ህይወቷን የልጆቿን አባት ያገኘችበትን አጋጣሚ እንዲህ ስትል ትገልጻለች። እኔ በስደት በነበርኩበት ሰዓት ፌስቡክ እጠቀም ነበር። በፌስቡክም ነው የተዋወቅኩት ያሁን ባለቤቴን። በዛም የተለያዩ ጽሁፎች ቻት እናደርግ ነበር። ከዛም በኋላ የኮንትራክት ስራን የጨረስኩበት ሰዓት አጋጣሚ ላይ ለመገናኘት ወሰንን፣ ተገናኘን። በዛም መግባባቶቹ ከፍ እያሉ ሲመጡ ወደ ሌላ የፍቅር ግንኙነት ተሻግሮ አሁን ላለንበት ህይወት ደረስን። የትዳር አጋሪም ሊሆን ቻለ በማለት አጠቃላይ ስለ ባለቤቷ ገልፃ ተናግራለች። በፍቅርም 14 አመትን ያህል እንደቆዩ በሁለት ልጆችም እንደተባረኩ ጭምር ጠቅለል በማድረግ ስለ ህይወቷ ተናግራለች። ታዲያ እንግዲህ ሀቢባ በዛው በነበራት ቃለ መጠይቅ እንዲሁም ከዚህ በፊት በነበራት የተለያዩ ቦታዎች ላይ ላይቫን ስትናገር ስለ ልጇ እንዲህ ብላ ገልጻለች። አንዱ ልጄ የመስማት ችግር ስለነበረበት ለዚሁ ልጄ ስል የተለያዩ ጣውረዶችን አይቻለው እሱን ለማሳከም የጆሮ ማዳመጫ እንዲደረግለት የእሶ ቅዶ ሕክምና እንዲደረግ ስራይን በማቋረጥ ከልጄ ጎን በመሆን የተለያዩ ሕክምና ሂደቶችን አብሬው አሳልፍ ያለው እምወደው እምሳሳለት ልጄ ነው። ይህንን ሁሉም አርጌ ፈጣሪም ከኔ ጋር ሆኖ ልጄ የመስማት አቅሙ እየመጣ እንዲሁም የመናገር ችሎታውም እየዳበረ ጥሩ ሁኔታ ላይ ልጄ ደርሶልኛል ስትል ገልጻ ተናግራ ነበር። በሸገር ኢንፎን በነበራት እንዲሁም በተለያዩ ቦታዎች ባሏት የላይፍ ቆይታዎች ላይ ይህንን አስመልክቶ ነው። ታዲያ ከሰሞኑ ከሀቢባ ጋር ተጣልተናል ቂምም ይዘንባታል አስከፍተናለች ያሉ ግለሰቦች ልጇን ሳይቀር እየተናገሩ ያሉት፣ በተለይም ፎቶን እየለጠፉ የማይገባ ቃልን እየተጠቀሙ ልጇ መስማት የማይችል ነው እያሉ የተለያዩ ንግግሮችን ተናግረዋታል። ሀቢባ በመልኳ፣ በቤተሰቦቿ፣ በህይወቷ፣ በኑሯ፣ በብዙ ነገሮች ከዚህ በፊት ተወቅሳለች። ተሰድባ ብዙ ነገሮችን ተብላለች። እሷም ይህንን መስክራለች። ይሁን እንጂ ልጄን የተባለው ነገር ግን እጅጉን ከብዶኛል ከመስማት በላይ አሞኛል፣ በማለት ስለ ልጇ አጠቃላይ ሁኔታና ከሰሞኑ ስለገባችበት ውጣ ውረዶች ጠቅለል በማድረግ ተናግራለች። ሀቢባ አስካፍታ ነው ይህንን ያልነው ያሉ አንዳንድ ግለሰቦች የሀቢባ ልጅ የተናገርነው በዚህ ምክንያት ነው በማለት ይህንን ምክንያታቸውን ያቀርባሉ። ከሰሞኑ ሀቢባ በቲክቶክ በነበራት ላይቭ ላይ እንዲ ብላት ተናግራ ነበረ። የጉራጌ ማህበረሰብ ቤተሰቡ ሀዘን ቢገጥመው ሚስቱ ብትሞትበት ልጁንም ቢድር የተለያዩ ደስታም ሐዘንም ቢገጥመው በማግስቱ ወደዛው ስራው ይመለሳል። ጠዋት ቀብሮም ቢሆን ከሰዓት ስራ ይገባል። ዛሬውኑ ቀብሮም ቢሆን በማግስቱ ስራው ላይ ነው ብላ ተናግራ ነበር። ይህንን አስመልክቶ የጉራጌን ህዝብ እንዴት ነው እያስተዋወቅሽ ያለሽው? እንዴትስ ነው ልትናገሪ የቻልሽው? በማለት ብዙ ወቀሳ፣ ትችቶች ደርሰዋት ነበር። ይህንን አስመልክቶ ሀቢባ በሰጠችው መልስ እኔ የጉራጌ ማህበረሰብ ልገልጽበት የፈለግኩበት መንገድ በሀዘኑም በደስታውም ቢሆንም ስራውንም ጠንክሮ መስራት የሚችል ስራውም ላይ የበረታ ጎበዝ ሰራተኛ መሆኑን ለመናገር አስቤ ነው እንጂ በሌላ በምንም አይነት መጥፎ ነገር እንዲተረጎምብኝ የጉራጌ ማህበረሰብ ለማንም እማያዝን ለቀበረው ሰው ምንም ሳይሰማው ስራው ላይ የሚገባ ሰው ነው ለማለትም አይደለም የፈለግኩት በሌላ ተተርጉሞብኝ ነው ስትል ተሰምታ ነበር። ታዲያ እንግዲህ ለዚህም ንግግሯ ይቅርታ ትጠይቀን ያሉ ግለሰቦች የነበሩ ሲሆን ሀቢባ ግን እኔ ጥፋት አጥፍቻለሁ ብዬ አላሰብኩም በማለት የተለያዩ የላይፍ ቆይታዎቿን እያረገች ነበር። ታዲያ እነዚህ ጉዳዮች እየሰፉ በመሄድ የጉራጌ ማህበረሰብ ተናግራለች ያሉ በተለይ ደግሞ በዚህን ያህል ደረጃ ገልጻለች ያሉ ግለሰቦች የማይገቡ ንግግሮችን የተናገረችው ለዚህም ዋጋ ትከፍላለች በማለት ጭምር የተለያዩ ወቀሳ ትችቶች፣ አለፍ ሲልም የልጆቿን ፎቶ በመለጠፍ ጭምር የተለያዩ ስድቦችና ውርጅብኞች ሲያደር እሷ ተመልክተናል ማለት ነው። አንዳንዶች ልጇ ለመሰደቡ ይሄ ነው ምክንያቱ ሲሉ፣ ሌሎች ደግሞ ከዚህ በፊትም ሀቢባን ብዙ የሚጠሏት ብዙ የሚናገሯት በምትሰራቸው ስራዎች የሚናደዱባት በተለይ ደግሞ ብዙ ሺህ ተከታዮችን በቤቷ ይዛ ቁጭ ብላ እያጃጃለች ነው የተለያዩ ተከታዮችን የምታስቀምጠው፣ እንዲሁም ከተከታዮቿ ከማዳም ቅመሞችም ገንዘብም ትወስዳለች፣ ብዙ ጊፍትም እንዲሰጧት ታረጋለች ያሉ ግለሰቦች ናቸው ሀቢባን ለማናደድ እንደዚ አይነት ንግግር ያረጉት ሲሉም ተደምጠው ነበረ። ሀቢባ ለእንደዚህ አይነት ጉዳዮችም መልስ ሰጥታ ነበር ከዚህ በፊት በነበራት ቃለ መጠይቅ። እኔ ከማንም የአረብ ሀገር እህቶቼ የምሰበስበው ጊፍት የለም፣ ወዶ ፈቅዶ ለሚሰጠኝ ሰው ምንም ሳላመነታ አቀበላለሁ። ከዛ ውጭ ስጡኝ ብዬ ማንንም ጠይቄ አላቅም። በማይገቡ ነገሮች ስሜን አታጥፉም ስትል ተመልክተናት ነበር። ጠቅለል ባለው መልኩ ግን ሀቢባ ያለችበት ጉዳይ እስከ ልጆቿ ደርሰው ልጆቿም አብረው እንዲሰደቡ አድርጓታል። ከዚህ ጋር በመነሳት ፈጣሪ አምላክ እንደዚህ አይነት የተናገሩ ሰዎች እንደዚህ ውስጤን ላደሙ በተለይ የልጅን ስም እየጠሩ ደንቆሮ መስማት የማይችል ላሉ ሰዎች ፈጣሪ አምላክ ምላሽ ካልሰጣቸው እኔ ከዚህ በኋላ የማምነውን ፈጣሪ የለም፣ ከዚህ በኋላ የምከተለው ሴጣንን ነው ስትል ብስሜታዊ ሆና ተናግራ ነበር። ይህም ንግግሯ በድጋሜ ሌላ ውጥንቅጡስ ከቷት ነበረ። ብዙዎች እንዴት እንዲት ያለሽ ወደ ቲክቶክ ስትመጪ የተለያዩ ስድብ፣ ወቀሳ፣ ትችቶች እንደሚኖሩ ማወቅ አለብሽ። እንደነዚህ አይነት ስድቦች በመጡ ቁጥርስ እንዴት አምላክሽን ፈጣሪሽን ህደሽ ሌላ ሴጣን አመልካለሁ ትያለሽ በማለት ሌሎች ሰዎች ደግሞ ድጋሚ እንዲነሱባት ሆነው ነበር። ጠቅለል ባለው መልኩ ግን ሀቢባ ሳይስታሰበኝ ስሜታዊ ሆኜ ፈጣሪዬን ላስቀየምኩት ነገር ይቅርታ እጠይቃለሁ፣ እናንተንም ላስከፋኋችሁ፣ በተለይ በንግግሬ ለተከፋችሁብኝ፣ በስተመጨረሻ ይቅርታ ማለት እፈልጋለሁ። የልጄ ጉዳይ ሆኖብኝ እጅግ ስሜታዊም ሆኜ ነው ይህን ቃል የተናገርኩት ስትል ከሰሞኑ ፈጣሪዋን አስመልክቶ ስለተናገረችው ንግግር ይቅርታን ጠይቃለች በጠቅላላ ለው ግን ሳይመን ብዙዎች ድምፅ እየሆኑት ይገኛሉ። ሳይመን ማለት የሀቢባ ልጅ ነው። እኔም ሳይመን ነኝ። ሳይመን በዚህን ያህል ደረጃ መሰደብ የለበትም። የሚያሳዝን እጅግ ልብ የሚነካ ልጅ ነው። እባካችሁ አትስደቡት፣ አታሸማቁት። ከሀቢባ ጋር ያላችሁን ጉዳይ ከሀቢባ ጋር ጨርሱት። ልጁን ግን አትናገሩት ያሉ የተለያዩ ሰዎች የሳይመንን ፎቶ ፕሮፋይል በማድረግ እኔም ሳይመን ነኝ እያሉ ለሀቢባ ድምፅ ሲሆኗት ከጎኗም ሲሆኑ ተመልክተናል። እንግዲህ ያሉት ነገሮች ሁሉ በሰላም ተፈተው ሀቢባ የምትደሰትበት ተመልሳም በፊት እህቶቿን የምትረዳበት ላይፍ ተመልሶ እንዲመጣላት ወደ ራሷም ወደነበረችበት ሰላማዊ መረጋጋት እንድትመለስ የእውነት ከልብ ተመኘንላት። ይሄ እንግዲህ ይሄ ሁሉ እርጅብኝ የደረሰበት የሚያሳዝን ልጇም እግዚአብሔር አምላክ ፈጣሪ አምላክ እውነት ልጇን እንዲባርክላት የእውነት ከልብ ተመኝተንላታል።